የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰዎች እንደምናላችሁ ሰላምታችን በያላችሁበት ይድረስ እነው አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስት ዜናዎችን አስቀድማለሁ። የትግራይ የአማራ ፋኖ እንዲሁም የኦሮሞ ነፃነት ጦርና የኤርትራ ጦር መሪዎች በሱዳን ተገናኝተው ምክራቸው ተሰማም። አሁን ላይ በኢትዮጵያ ሌላኛ አደገኛ ጦርነት ሊነሳ ጫፍ ላይ ነው ያለው ያለው ዘ ኢኮኖሚስት የተሰኘ ጋዜጣ ይህን ለማስቀረትን ታዲያ ትራምፕ መጣር አለባቸው ብሏል። የኤርትራና የትግራይ ሁለንተናዊ ግንኙነት ተሻሽሏን ያለው ዘገባው በዛላንበሳ የኤርትራ ጦርና የናቅፋን በተመለከተም አዲስ ሪፖርት ይፋ አድርጓል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል የተለያዩ አካባቢዎች በቀጠለው ውጊያ አገዛዝ ጦር አመራሮችን ጨምሮ በርካቶች ተገደሉም። በክልሉ ሰሜን ጎንደር ዞን ከባድ ውጊያ መቀስቀሱ ሲሰማ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በኩላቸው እስካሁን ያልጎበኘውትን የአማራ ክልል ዞን ጎበኘው ሲሉ አስታውቀዋል። በሌላ በኩል የአገዛዝ ጦር አዛዥ ወልቃይት ጠገዴን በተመለከተ ያስተላለፉት መልዕክት ማነጋጋሪ ሆኗል። በዝርዝር እናየዋለን። የዓለም አብያተ ክርስቲያናት ምክር ቤት በአርሲ ዞን በተፈጸመ ጥቃት ሐዘን ተሰምቶኛል አለም። የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጸሐፊ የተባሉት ቄስ ፕሮፌሰር ጄሪ ፔሬይ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በላኩት ደብዳቤ የገለጹት በዝርዝር እንመለከተዋለን። የተባበሩት መንግስታት ድርጅት የሱዳን የጅምላ ግድያ ፈጻሚዎች ተጠያቂ የሚያደርግ ምርመራ እንዲካሄድ ወሰነም። ተመድ ባሳለፈ ውሳኔ አዲሱ ምርመራ የኤልፋሽር ግድያ እንዲፈጸም ማን ትእዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነትም ሰጥቷል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የትግራይ የአማራ ፋኖና የኦሮሞ ነጻነት እንዲሁም የኤርትራ ጦር መሪዎች በሱዳን ተገናኝተው ሙከራቸው ተሰማ። አሁን ላይ በኢትዮጵያ ሌላ አደገኛ ጦርነት ሊነሳ ጫፍ ላይ ነው ያለው ያለው ዘ ኢኮኖሚስት የተሰኘ ጋዜጣ ነው። ይህን ለማስቀረት አሜሪካ እና ትራምፕ መጣር አለባቸው ብሏል። የኤርትራና የትግራይን ሁለንተናዊ ግንኙነት ተሻሽሏን ያለው ዘገባው በዛላንበሳ የኤርትራ ጦርና ናቅፋ በተመለከተም አዲስ ሪፖርት ይፋ አድርጓል። የአማራ ፋኖ የኦሮሞ ነጻነት ጦር ከኤርትራና ከትግራይ ኃይሎች ጋር የጋራ ስምምነት ማድረጋቸውን የጠቀሰው ዘገባው በሱዳን ሱዳን ባለው ጦርነት ውስጥ የትግራይ የኤርትራና አያራዊ ምሬት እንዲሁም የብልጽግና አሰላልፍ ላይ ቀጣይ ጉዞዎችን አስቀምጧል። ሰፊ ተነባብነት ያለው ዘ ኢኮኖሚስት በኢትዮጵያ ድጋሚ እንደ አዲስ ሊፈነዳ የተዘጋጀ ነው ያለውን ጦርነት ዝርዝር ሪፖርት ያቀረበ ሲሆን በቀጠናው የጦርነት የሚያመጣው አሰላልፍ መጥቀሱ ጉዳዩን አነጋጋሪ አድርጎታል። በአደገኛ ሁኔታ ኢትዮጵያ ሌላ ጦርነት ተቃርባለችው ማለት ሰፊ አታውን ያስነበው ዘ ኢኮኖሚስት ይህ በኢትዮጵያ ያሉ ኃይሎችን አሰላልፍና የኤርትራና የሱዳን ልዩ ሁኔታን በማጣቀስ መረጃውን በዝርዝር አቅርቧል። ዘገባው አሜሪካ እንደ አገር የቀድሞ ፕሬዚዳንት ባይደን እንደመሪ በዘመናቸው ከፈጸሟቸው ተግባራት አንዱ ሆኖ የሚጠቀስላቸውን ያለውን የፕሪቶሪያ ስምምነት አሁን ላይ ከጥቅም ውጭ እየሆነ ይገኛል ሲል ማትቷል። ለዚህም በቅርብ ጊዜ የብልጽግናው አገዛዝ በድሮን የትግራይ ሰራዊትን መደብደቡን በመጥቀስ ስምምነቱ አብቅቶም ሌላ አደገኛ ጦርነት ሊወለድ ጫፍ ላይ መሆኑን በሁለቱ ኃይሎች መካከል እየተገለጸ ይገኛል ብሏል። ጨምሮም የህወሓትን ክፍፍል የጠቀሰው ዘገባው ክፍፍሉ ጥቂቱን ወደ አራት ኪሎ ሲሸኝ፣ ቀሪውና ሰራዊቱን ደግሞ በአብዛኛው በመቀሌና በአስመራ መሀል የጸና ተደራጅነት እንዲፈጥሩ አስችሏቸዋል፣ ይላል የዛ ኢኮኖሚስት ዘገባ። እንደሚያተው በተለይም ታይቶ የማይታወቅ ነው የተባለውና አነጋጋሪ የሆኑ የትግራይና አማራ እንዲሁም የኦሮሞ ነጻነት ጦር እንዲሁም ደግሞ የኤርትራ ወታደራዊ ጥምረትን ነው። እነዚህ የትግራይ የአማራ ፋኖ የኤርትራና የኦሮሞ ነጻነት ጦር ወታደራዊ መሪ ኮማንደሮች ተገናኝተው የጋራ ወታደራዊ ቅዳ አውጥተዋል ያለ ሲሆን የተገናኘቱም ሌላኛው ለአብይ አህመድ አስቸጋሪ በሆነችውና አሁን ላይ አስተላልፋን በቀየረችው በጎረቤት ሀገር ሱዳን እንደሆነ ይጠቅሳል። ኤርትራ ከአብይና ከአማራ ኃይሎች ጎን ተሰልፋ ትግራይ መውጋቷን ያስታወሰው ዘገባው አሁን ላይ የኤርትራና የትግራይ አስተላልፍ ግልጽ ሆኗል ማለት በዛ ላንበሳ ያለውን ሁኔታ ይጠቅሳል። በዛ ላንበሳ በአካል በመገኘት ዘ ኢኮኖሚስት ነገሮችን መመልከቱን ያተተ ሲሆ ሲሆን በተለይም በከተማ የትግራይ ሰራዊት አባላት ባሉበት የኤርትራ ጦር አባላት ካለምንም ችግር በነጻነት ይንቀሳቀሳሉ ብሏል። የኤርትራ ገንዘብ ናቅፋም በአካባቢውና በከተማዋ በሰፊው ለጋራ መገበያያነት እየዋለ ይገኛል ብሏል። የትግራይ የኤርትራ ኃይሎች ከመጓጋት ወጥተው ጥምረት ፍጥራቸው የአማራና የኦሮሞ ነፃነት ጦር ኃይሎችም ከመጓጋት ወጥተው በጋራ ከትግራይና ከኤርትራ ኃይሎች ጋር የጋራ የጦር ዕቅድ ማውጣታቸውን የጠቀሰው መረጃው አሁን ላይ የብልጽግና አገዛዝ አሁን እያደረግ ካለውና የአማራና ና የኦሮሞ ጦርነት በተጨማሪ ከኤርትራ ጋር ወይም ከትግራይ ጋር ወደ አዲስ ጦርነትና ግልጽ ውጊያ የሚገባበት እድል ሰፊ ሆኗል ማለትም ያስረዳል። ይህ ጦርነት ከተነሳ በኋላ ከማስቆም ይልቅ አሁን ላይ ሳይነሳ የአሜሪካው ፕሬዚዳንት እንዲያስቆሙት የጠየቀው ዘ ኢኮኖሚስት፣ ምዕራባውያን ዲፕሎማቶች በህወሓትና ብልጽግና መካከል ከፕሪቶሪያው ስምምነት እንዲጠበቅና ወደ ውጊያ እንዳይገቡ ለማድረግ እየሞከሩ ይገኛሉ ማለት ጠቅሷል። ኤርትራ ከትግራይ፣ ከአማራ፣ ከኦሮሞ ኃይሎች ጋር በሱዳን ሰላም በጋራ ወታደራዊ እቅድ እስከ ማውጣት የደረሰች መሆኗን የጠቀሰው ዘገባው የችግሩ ስፋት በግልጽ ከሚታየው በላይ መሆኑን በማንሳት በሱዳን ያለው ጦርነት ለእነዚህ ኃይሎች ተጨማሪ የትብር መነሻ ሆኗል ይላል። የሱዳን ጦር የጦር ጀቶች በአስመራ ያርፋሉ ወይም ይታያሉ ያለው ዘገባው የትግራይ ሰራዊት አባላትን በካርቱም የሱዳን ውጊያ ለአልቡራን ተዋግተዋል ይላል። ጨምሮም የፈጥራሽ ኃይሉ አጋርና ጠበቃ የሆነችው አረብ ኢምሬት የአብይ አህመድ ወዳጅ መሆኗን በመጥቀስ በሱዳን ጦርነት የአብይ አህመድ እጅ ጨምሮ እንዳሳተፈች የጠቀሰ ሲሆን ይህ ይህ አሰላልፋ አብይ ከኤርትራ ወይም ከትግራይ ጋራ ወደ ጦርነት ቢገባ በተጨማሪ የሚያድግ ነው ሲል ያትታል። ዘኢኮኖሚስት በአማራ ምድር ለህልውናቸው እየተዋደቁ የሚገኙትን የአማራ ፋኖ ኃይሎች አስደናቂና አስደንጋጭ ብቃት የጠቀሰ ሲሆን ፋኖ የአብይ አህመድ ኃይል መገዳደሩን በመቀስ በምስራቅ አማራ በቅርብ ጊዜ ፋኖ ያሳየውን የውጊያ በላይነት ለአራት ኪሎ አስደንጋጭ ሁኔታ ነበረው ማለት ያብራራል። በእርግጥ ዘገባው አሁን ላይ ጥምረቶች እየሰፉ የጦርነት መከሰት እድሉም እየጨመረ እንደሆነ ይጥቀስ እንጂ አሜሪካ እስካሁን በዚህ ጉዳይ ላይ የያዘችው ግልጽ አቋም ምን እንደሆነና መኖር አለመኖሩንም በግልጽ አልጠቀሰም። በአማራ ክልል የተለያዩ አካባቢዎች በቀጥለው ውጊያ አገዛዝ ጦር አመራሮች ጨምሮ በርካቶች ተገደሉ። በክልሉ ሰሜን ጎንደር ዞን ከባድ ውጊያ መቀስቀሱ ሲሰማ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በበኩላቸው እስካሁን ያልጎበኘውትን የአማራ ክልል ዞን ጎበኘው ብለዋል። በሌላ በኩል የአገዛዝ ጦር አዛዥ ወልቃይት ጠገዴ ላይ ሆነው የተናገሩት ንግግራቸው እያነጋገረ ይገኛል። በሰሜን ወሎ ዞን ጋሸናና መቄት አካባቢ የፋኖ ኃይሎች በከፈቱት ውጊያ የጦር አመራሮች ጨምሮ በርካታ የአገዛዝ ወታደሮች መገደላቸው የተሰማው በተለይ ቄጣ የተባለ አካባቢ በተደረገ ውጊያ የአገዛዙ አድማ ብትና አመራሮች ጭምር ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ አስታውቋል። ኢትዮኒስ ያነጋገርቻቸው የአካባቢው ነዋሪዎች በበኩላቸው አገዛዙ በውጊያ የተገደሉና የቆሰሉ ወታደሮችን በፓትሮል ተሽከርካሪዎች ወደ መቄትና ጋሸና ሆስፒታል ሲያጓጉዝ ተመልክተናል ሲሉ ተናግረዋል። በተጨማሪም በውጊያው የተገደሉ የጦር አመራሮች በፍላቂት ከተማ በወታደራዊ ስነስርዓት ቀብር እንደተፈጸመ ነዋሪዎች አክለው ተናግረዋል። በተመሳሳይ በደቡብ ወሎ ዞን ደላንታና ተንታ አጎራባች ቀጠና ተሪ በረሃ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ከፍተኛ ጉዳት መስገቡን የኢትዮኒስ የመረጃ አምጪ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ተሪ በረሃ ላይ አራት የአገዛዙ መከላከያ አመራሮች በፋኖ በተከፈተባቸው ውጊያ ተደምስተዋል ሲል ይፋ አድርጓል። በዛሬ ሁለት ህዳር 6 2018 ዓ ም መነሻውን ከደላንታና ከተንታ ወረዳዎች አድርጎ ወደ ተሪ በተንቀሳቀሰው የአገዛዙ ጦር ላይ ነው የፋኖ ኃይሎች ውጊያ ከፍተውበታል ተብሏል። በዚህ ውጊያ አማራት የመከላከያ አመራሮች ጨምሮ በርካታ የአገዛዙ ወታደሮች መገደላቸው ነው የአማራ ፋኖ ብሔራዊ ኃይል ምኒልክ ዝ ያረጋገጠው። በዚህ ወሎ ቀጠና ከላላ ወረዳ የፋኖ ኃይሎች በከፈቱ ውጊያ በወረዳው ሻፊ ከተማን መቆጣጠራቸውም ተነግሯል። የአፋባ ምኒልክ ዝ ንጉስ ሚካኤል አሊኮርኖ ነው በከላላ ወረዳ ሻፊ ከተማን ከአገዛዙ ነፃ በማድረግ መቆጣጠሩን ያስታወቀው። የፋኖ ኃይሎች ከትላንት ጀምሮ በከተማ ዙሪያ የተጠናቀረ ከበባ በማድረግ ውጊያውን መክፈታቸውን ተከትሎ የአገዛዙ ጦር ከተማውን ለቆ ሸሽቷል ብለዋል። በተመሳሳይ በማእከላዊ ጎንደር ዞን ምን ሲሉ የተባለ አካባቢ የፋኑ ኃይሎች በከፈቱት የደፍጣ ውጊያ በአካባቢው ተሰማርቶ የነበረው የአገዛዙ ጦር ወደ ጎንደር ከተማ ማፈግፈጉን የፋኖ የመረጃ ምንጮች ተናግረዋል። ከጎንደር ከተማ ቅርብ ርቀት በምትገኘው ምንዝሮ አርሴም አካባቢ በተደረገ ውጊያ የተገደሉ ወታደሮች መኖራቸው ነው የመረጃ ምንጮች አክለው የተናገሩት። በዛሬ ዕለትም በሰሜን ጎንደር ዞን ሰፊ ቀጠና ያሸፈነው ወታደራዊ ስምሪትና ውጊያ መኖሩን የአካባቢ መረጃ ምንጮች ተናግረዋል። በዞኑ አጀሬጃ ኑራ አድርቃይ ዛሬ ማና ጥራይን አካባቢ አገዛዙ ከፍተኛ ቁጥር ያለው ጦሩን ተንቀሳቅሶም ውጊያ ከፍቷል፣ ሲሉ የመረጃ ምንጮች የተናገሩት። ጥራይና አድርቃይ አካባቢ ከጠዋት ጀምሮ ውጊያ እየተደረገ ሲሆን፣ ወደ አጀሬጃ ኖራ ደግሞ ከፍተኛ ወታደራዊ ስምሪት ቀጥሏል ተብሏል። የአገዛዙ ጦር አላማ አጀሬጃ ኖራን ከፋኖ ኃይሎች ለማስለቀቅ ይመስላል ያሉት የአካባቢ መረጃ ምንጮች ከዚህ ቀደማ ደረጃ ኑሯን ለመያዝ የተንቀሳቀሰው የአገዛዝ ጦር በህይወት አልተመለሰም ሲሉም ተናግረዋል። በሌላ በኩል የብልጽግና ጠቅላይ ሚኒስትር አብይ አህመድ እስካሁን ያልጎበኘውን የአማራ ክልል ዞን ጎበኘው ሲሉም አስታውቋል። አብይ አህመድ ዛሬ ህዳር 6 2018 ዓ.ም ወደ አማራ ክልል የኦሮሞ ብሔረሰብ አስተራር ዞን ኬሚሴ ከተማ ተገኝተው ነው። በአማራ ክልል ከጎበኘዋቸው ዞኖች እስካሁን ያልጎበኘው ዞን መገኘት የጉዞዬን የተለየ ያደርገዋል ሲሉ የተደመጡት በአማራ ክልል በአገዛዝ ጦርና ፋኖ ያልች ካከሉ ውጊያ ከተቀሰቀሰ ካለፉት ሁለት ዓመታት ወዲህ የብልጽግና ባለስልጣናት በክልሉ አብዛኛው አካባቢ በፋኖ ቁጥጥር ስር በመሆኑ መጓዝ አይችሉም። ባህር ዳር፣ ደሴና ጎንደር የመሳሰሉ ከተሞች በአውሮፕላን በሚጓዙ ጊዜም ከከተሞች ለመውጣት ስጋት እንዳለባቸው ራሳቸው ጠቅላይ ሚኒስትሩም ከጎንደር ከተማ ወደ ጎርጎራ ለመንቀሳቀስ በወታደር መታጀብ ግዴታ ሆኗል ሲሉ በቅርቡ ጎንደር ላይ መናገራቸው ይታወቃል። በሌላ በኩል የአገዛዙ ጦር አዛዥ ወልቃይት ጠገዴን በተመለከተ ያስተላለፉት መልእክት አነጋጋሪ ሁኗል። የአገዛዙ ጦር ሰሜን ምዕራብ እዝ አምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ብርጋዴር ጄኔራል መልካሙ በየነ ሄዳር አምስት 2018 ዓ ም በዳንሻ ከተማ በተደረገ መድረክ ላይ የወልቃይት ጠገዴ አማራ ሕዝብ ለዳግም ጭቆናና በዘራፊዎችና በወራሪዎች ላለመበላት በስልጠና ራሱን ማዘጋጀት ግድ ይላል ሲሉ ነው የተናገሩት የጦር አመራሩ መልካሙ በየነ። ትላንት ሰሜን እዚ የካድና የወጋ ወያኔ አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉ ወንጅለዋል። መልካሙ በየነ የአገዛዙ መከላከያ አዛዥ ሁነው ሳለ በወልቃይት ጉዳይ ወገንተኛ ሆነው ሲናገሩና ወታደራዊ ነውም የሚኒሻ ስልጠናዎች ሲሰጡ መደመጣቸው አነጋጋሪ ሁኗል። የአለም አብያተ ክርስቲያናትና ምክር ቤት ፓርሲ ዞን በተፈጸመው ጥቃት ሀዘን ተሰምቶኛን አለ። የዓለም አብያተ ክርስቲያናት ምክር ቤት ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፔሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ህይወታቸው ባጡ ሰዎች ሀዘን ተሰምቶናል ብለዋል። ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመለክታን ያሉት ጠቅላይ ጸሐፊውም አክለውም በአስቸኳይ እርቅ መፈጸምና ለሁሉም የህብረተሰብ ክፍሎች ሰላማዊ ጥበቃ ማድረግ ያስፈልጋል ብለዋል። ቄስ ፒሌ በዓለም አብያተ ክርስቲያናት ምክር ቤት መሰል የአመፃ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ ለሰላምና ለማህበረሰብ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፉን ይገልጻል ብለዋል። በሁሉም ደረጃ ያሉ መሪዎች የግጭቶችን ስር መንስኤ ለመፍታት ውይይትና ምክክር እንዲጎለበት፣ እንዲሁም የሰውን ህይወትና ክብር ለመጠበቅ የሚያስችል ጥበብና ቁርጠኝነት እንዲኖራቸውን ጸልያለን ብለዋል። አያይዘውም ምክር ቤቱ ማስከፊ ያዘን ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከኢትዮጵያ ህዝብ ጋር የማይናወጥ አጋርነት እንቆማለን ብለዋል። በመጨረሻም በጥቃቱ ህይወታቸው ላጡ ነፍሳቸው በሰላም እንዲያሳርፍ እንዲሁም ለተጎዱ ሁሉ ምእመናን መጽናናትና ጥንካሬ እሰጥ ዘንድ አምላካችን በጸሎት እንማጸናለን ያለው ደብዳቤው። የዓለም አብያተ ክርስቲያናት ምክር ቤት በዓለም ዙሪያ ካሉ ከ124 አገራት ውስጥ የተውጣጣ ሲሆን 365 አብያተ ክርስቲያናትና ያቀፈ እንዲሁም አሁን ላይ ሙሉ ለሙሉ በሚባል ደረጃ በዓለም ዙሪያ ከ580 ሚሊዮን በላይ የሚሆኑ ክርስቲያኖችን ይወክላል ይሆናል ተብሏል። ይህ በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ የሚፈጸመውን ጥቃት በተመለከተ ከወጡ ዓለም አቀፍ ሪፖርቶች መካከል አንዱ ሲሆን ባለፉት በርካታ ዓመታት በእምነትና በማንነታቸው የሚገደሉ ኢትዮጵያውያን ቁጥር እየበዛ ምጣቱን ተጠቅሷል። የተባበሩት መንግስታት ድርጅት የሱዳን የጅምላ ግድያ ፈጻሚዎች ተጠያቂ የሚያደርግ ምርመራ እንዲካሄድ ወስኗል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን ኤልፋሽር ከተማ እንደተፈጸመ የተገለጸውን የጅምላ ግድያ በተመለከተ አዲስና ገለልተኛ ምርመራ እንዲካሄድ በሙሉ ድምጽ ወሰነ። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ ያሰማነው ወይም የማንቂያ ደወል አዳማጭ አላገኘም ሲሉ አርብ ዕለት በተካሄደው አስቸኳይ ጉባኤ ላይ ተናግረው ነበር። በአለም አቀፍ ማህበረሰብ ላይ የተመዘገበው ክሽፈት በግልጽ የማይታይ መሆኑ ወይም ድርጊቱ ያደረሰውን ጉዳት አይቀንሰውም፣ ሲሉም ተደምጠዋል። ከሁለት ዓመት በፊት በሱዳን የእርስ በርስ ጦርነት ከተነሳበት ጊዜ ጀምሮ 150 ሺህ ሰዎች ተገድለዋል። 12 ሚሊዮን ሱዳናውያን ደግሞ ከመኖሪያቸው ለመፈናቀል ተገደዋል። አዲሱ ምርመራ የልፋሽሩ ግድያ እንዲፈጸም ማን ትእዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነትም ጥሎበታል። በምርመራው የሚደረስባቸው ግኝቶች ለዓለም አቀፉ የወንጀል ፍርድ ቤት ይቀርባሉ። የሰብአዊ መብት ከፍተኛ ኮሚሽነር የሆኑት ተርክ የሱዳን ጦርነት የሚያቀጣጥሉ እንዲሁም ከእልቂቱ የሚያተርፉ ያሏቸውን ግለሰቦችና ኩባንያዎች አስጠ ተጠንቀዋል ። ይሁን እንጂ ጦርነት እየደገፉ ያሉ ሌሎች ሀገራት በተመለከተ የተጠቀሰ ነገር አለመኖሩ ቅሬታ አስነስቷል። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል አር ኤስ ኤፍ መሳሪያዎችን በማጓጓዝ ትከሰሳለች። ኢራን ደግሞ ለሀገሪቱ ጦር መሳሪያ ታቀርባለች ውንጀላ አቅርቦባታል። ከዚህ ባሻገር ባጋጠመው የገንዘብ ጥረት ምክንያት በሱዳን የሚከናወነ የሰብአዊ ድጋፍ ለማስቀጠል ተግዳሮት ያጋጠመው የተባበሩት መንግስታት ታማኝ ምርመራ ለማካሄድ አቅም ሊያጥረው ይችላል የሚል ስጋትም እየተነሳ ይገኛል። ቢቢሲ ለ18 ወራት ክበባ ውስጥ ያሳለፈ ኤልፋሽር ኤልፋ ባለፈው ወር በፍጥሩ ራሽካይሉ ቁጥጥር ስር ገብታለች አሁን ላይ የሱዳን ጦርና አጋሮቹ በዳርፉር ያዟት ብቸኛ ከተማም ነበረች ይላል። ኤልፋሽር አጠቃላይ አርሴፍ በከተማዋና በሌሎች የዳርፉር አካባቢዎች አረብ ያልሆኑ የማህበረሰብ ክፍሎችን ኢላማ አድርጓል የሚል ወንጀል አይቀርብበታል። ቡድኑ ግን ይህንን ክስ አይቀበለውም። የዚህ ጦርነት አንዱ አስከፊ ገጽታ አስከፊ ግፎችን የሚያሳዩ ቪዲዮዎችና ፎቶግራፎች በከፍተኛ መጠን በማህበራዊ ሚዲያ ገጾች የሚለቀቁ መሆኑ ነው። እነዚህ ቪዲዮዎች ብዙውን ጊዜ የሚቀረጹ ድርጊቱን በሚፈጽሙ ሰዎች ሰጥቷቸዋለች ነው ቢቢሲ። እነዚህ የዲጂታል ማስረጃዎች ተተንትነው ወንጀል ፈጻሚዎቹ ወደ ፍርድ ማቅረብ እንደሚውሉ ተመራማሪዎች ይናገራሉ። ላለፉት ከ20 ዓመታት የሱዳን ሁኔታ ሲከታተሉ የቆዩት የመንግስታቱ ድርጅት የእውነት አፈላላጊ ተልኮ አባል ሞና ሪሸማዊ የሱዳን በተለይም የልፋሸር ህዝብ እየተጋፈጠ ያለውን ሁኔታ ከዚህ በፊት በጭራሽ ተመልክቼ የማላውቀው ነው ብለዋል። በአሁኑ ሰዓት በዳርፉር ያጋጠሙ ምክራ መጠን ከ20 ዓመት በፊት የጃንጃዊድ ታጣቂዎች በክልሉ የዘር ማጥፋት ተፈጸሙት ጊዜ የበለጠ መሆኑን ከቢቢሲ ኒውስ ኒውስ ደይ ፕሮግራም ጋር ባደረጉት ቆይታ ተናግረዋል። ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።